መስቀሉ በመጣ ጊዜ ወይረው የሰገደው ወይራ ዛሬም አለ። መስቀሉ ሲመጣ ዛሬም አለ እንደተጋደመ አልደረቀም። ግሸን ደብረ ከርቤ የቅዱሳን ማረፊያ የኢየሱስ ክርስቶስ ደሞ የፈሰሰበት ስጋው የተቆረሰበት ቅዱስ መስቀል የሚገኝባት ቅዱስ ገዳም ናት መስቀሉ በመጣ ጊዜ ወይረው የሰገደው ወይራ ዛሬም አለ መስቀሉ ሲመጣ ዛሬም አለ እንደተጋደመ አልደረቀም ግን ተጋድሞ ስሩ በላይ እንዲህ ግማሹ ስሩ ወደ ላይ ወጥቶ ወይረው ዛሬም አለ በታምር እንግዲህ ያው ለማደ መስቀሉ አይባልም እያሉ አንዳንድ አባቶች ይሰብካሉ ሙሉ መጥቷል ይላሉ እኛ ግን አልመጣም ግማሹ ነው የመጣ ምክንያቱም ለምንድነው እንደዚህ የምንለው ሲባል በአንባሰል ተራራ በግሸን አምባ ረቂቅ ተራራ ውስጥ በርከት ያሉ ቤተክርስቲያናት አሉ። በግሸን ውስጥ የሚኖሩ የቅድመ አባቶቻቸው ልጆች ዘር የሆኑ ሰዎችን ከ600 ዓመታት በላይ በዚ የኖሩም አባቶቻችሁ ስለ መስቀሉ ምን ይላሉ? በግሸን ደብረ ከርቤ ነገረ መስቀሉን እውነት ፍለጋ ያደረግኩት አሰሳዬ ያቀረብኩላቸው ሁላቸው ጥያቄ ነበረም። ፍለጋዬን አጠያየቄንም ጀመርኩኝ፣ አሰሳዬንም በሰፊው አደረግኩኝ። መረጃዎችን እያሰባሰብኩ መስቀሉ ከግሸን አምባ ውስጥ በየትኛው ስፍራ በምን ሁኔታ አርፏል ለሚለው ጥያቄ መልሱን ወደ ማግኘትም ተጠጋሁኝ። መረጃዎችን ከማሰባሰብበት የግሸን አምባ አካባቢ ነዋሪዎች በቅርብ ጊዜ ስለተፈጸመው የመስቀሉ መግነጢሳዊ ኃይል በቤተ ክርስቲያኑ ላይ ያሳየው ታምር ነግሮኛል። ሰላም ጤና ይስጥልን። ውድ የፈለገ ጥበባት ተከታታዮቻችን እንደምን ሰነበታችሁ? ፈለገ ጥበባት የተለያዩ ሀሳቦችን ለአንባቢ ለአድማጭና ለተመልካች በሚመጥን መልኩ በዩትዩብ ቻናላችን የምናቀርብበት ፕሮግራማችን ነው። ፈለገ ጠበባት ላይክ ሳብስክራይብ እና ሼር በማድረግ ቤተሰባዊ ኃላፊነታችሁን ትወጡ ዘንድ በትትና እጠይቃለሁ። ዓለማችን ላይ በእምነት በታሪክ ውስጥ እጅግ አስደናቂ ሆኑ ምልሶቻቸው ያልተገኙላቸው በእምነት ታሪክ ውስጥ የታሪክ የኤርኪዮሎጂና የቅርስ ጥናት ሰዎችን ያስጨነቁ ሁለት ጥያቄዎች አሉ ታቦተ ጽዮንና ጌታ የተሰቀለበት መስቀል እየትነው ያለው የሚሉት ጥያቄዎች ናቸው። እነዚህንም ጥያቄዎች ለመመለስ አሰሳዎች፣ ኩፋሮች፣ መዛግብትን የማመሳከር ስራዎች፣ አሉ የተባሉ የይዞታ ጥያቄዎችን የመመርመር ፍተሻዎች በማካሄድ ላይ ናቸው። በጣም የሚገርመው ነገር የዓለም ቅርሶች መናኸሪያ የሆነችው ኢትዮጵያ ሁሉንም በተመለከተ ለዓለም የምትገልጠው እውነት አለኝ ማለቷ ነው። በአብያተ ክርስቲያናት ከሚነገረው ተውፊት በስተቀር ጌታችን ኢየሱስ ክርስቶስ ተሰቅሎበት የነበረው መስቀል እንዴት ሊጠፋ እንደቻለ የተመዘገበ ታሪክ አይገኝም። አብዛኞቹ ጥንታውያን አብያተ ክርስቲያናት ግን አይሁድ በመስቀሉ ላይ ይደረግ የነበረውን ታምራት በመቃወም ከክርስቲያኖች ነጥቀው እንደቀበሩት ይተርካሉ። የቤተ ክርስቲያን ታሪክ ጸሐፊው አውሳብዮስ የቁስጥንጥንያዊ ሕይወት ታሪክ በተሰኘው መጽሐፉ ላይ ክርስቲያኖች ዘንድ ታላቅ ስፍራ የነበረው የጌታ መቃብር ተደፍ ተዳፍኖ በላዩ ላይ ቬነስ ቤተ ጣዖት ተሰርቶ እንደነበረ ይነገራል። ኦሳቪዮስ በግልጽና በዝርዝር አይገለጠው እንጂ ይህ የቬነስ ቤተ መቅደስ በጎለጎታ ላይ የመሰራቱ ጉዳይ የሮም ንጉስ ሃድሪያን 35 ዓመተ ምህረት ኢየሩሳሌምን አኢልያ ካፕቶሊኒያ አድርጎ እንደገና ለመገንባት የነበረው እቅድ አካል እንደነበረ ይነገራል። አይሁድ በሮማውያን ላይ እስካመጹበትና ኢየሩሳሌም ከክርስትና በኋላ ለመጀመሪያ ጊዜ እስከጠፋችበት እስከ ሰባ ዓመተ ምህረት ድረስ መስቀሉ በክርስቲያኖች እጅ እንደነበረ ይታመናል። በኋላ ግን ክርስቲያኖቹ የሮማውያንና የአይሁድን ጦርነት በመሸሽ ከኢየሩሳሌም ወጥተው ወደ ሌሎች ሀገሮች ሲሰደዱ በኋላም በባርኮ አመጽ ጊዜ ኢየሩሳሌም ፈጽማ በሮማውያን ስትደመሰስ የመስቀሉና የሌሎች ሌሎችም ክርስቲያናዊ ንዋያተ ቅድሳትና ቅርሶች ነገር ሁሉም በዚያው ተረስቶ ቀረ ይላል ታሪክ። ንጉሥ ሃድረያንም ኢየሩሳሌምን ከተማ ነባር መልክ በሚለውጥ ሁኔታ እንደገና ሰራት ይባላል። ያን ጊዜ ነው እንዲህ የቬንስ ቤተ መቅደስ በጌታችን መቃብር ላይ የተገነባው። ቆስጠንጢኖስ ለኢየሩሳሌሙ ኤጲስቆጶስ ለአቡነ መቃሪዎስ በጻፈውና ሶቅራጥስና አውሳቢዎስ መዝግበው ባቆዩት ደብዳቤ ላይ ይህን ታሪክም ተገልጧል። ቀጣዮቹ 300 ዓመታት ለክርስቲያኖች የመከራ ጊዜያት ነበሩ። የሮም ቄሳሮች ክርስትናንና ክርስቲያኖችን የሚያሳድዱባቸው ዓመታት በመሆናቸውም መስቀሉን የመፈለግ ጉዳይ በልቦና እንጂ በተግባር ሊታሰብ የሚችል ጉዳይ አልነበረም። ዓመታት እያለፉ ሲሄዱ ኢየሩሳሌም እየተዘበራረቀችና የጥንት የሆነውን መልኳን እያጣች

እንደሄደ ይነገራሉ። የመስቀሉ እንደገና መገኘት ምክንያቱ ምንድን ነው ብሎ ለሚጠይቅ ጥያቄም ጥንታውያን የቤተ ክርስቲያን ታሪክ ጸሐፊዎች መስቀሉን እንደገና ያገኘችው ንግስት ኤሌኒ መሆኗን ይናገራሉ። በ380 ዓመተ ምህረት አካባቢ የተወለደው ታሪክ ጸሐፊው ሶቅራጦስ በጻፈው መጽሐፍ ላይ መስቀሉ እንዴት እንደተገኘ በዝርዝር መረጃ ይሰጠናል። ንግሥቲ ሌኒ ወደ ኢየሩሳሌም ተጉዛ በጉልጉታ የጌታ መቃብር ላይ የተሰራውን የቬነስ ቤተ መቅደስም አፈረሰችም፣ ቦታውን በሚገባ አስጠረገችው። እዚያን ጊዜ ጌታችንና የሁለቱ ሽፍቶች መስቀልም ተገኙ። ከመስቀሎችም ጋር ጲላጦስ የጻፈው የራስጌው መገለጫ አብሮ ተገኝም። ሶክራትስ ከሶስቱ መስቀሎች አንዱ የክርስቶስ መሆኑን እንዴት ሊታወቅ እንደቻለ ሲገልጥ እንዲህ ይላል። አሁነ አሁን መቃሪዎስ በማይ በማይድን በሽታ ተይዛ ልትሞት የደረሰችን አንዲት የተከበረች ሴት አመጡ። ሁለቱንም መስቀሎች አስነኳት። ነገር ግን ልትድንም አልተቻለም። በመጨረሻ ሶስተኛውን መስቀል ስትረካ ዝናና በርትታ ተነሳች በዚህም የጌታ መስቀል የትኛው እንደሆነ ታወቀ ይላል። ከዚያም ንግሥት ሌኒ በጌታ መቃብር ላይ ቤተ ክርስቲያንንም አሰራች ከመስቀሉ የተወሰነው ክፍል ከፍላም ከችንካሮቹ ጋር ወደ ቁስጥንጥንያ ስትወስደው ዋናው ክፍል በጎልጎታ ቤተ ክርስቲያን ተወችው ይላል። ይህንንም ታሪክ ሄርሜያስ ሶዞሜን የተባለውና በ450 አካባቢ ያረፈው ታሪክ ጸሐፊ በመጽሐፉ ላይ ጽፎትም አልፏል። ዞ ሲማን እንደሚለው በ325 ዓ ምት የተደረገው ጉባኤ ንቅያ ሲጠናቀቅ የቆስጢንጥኒዎስ ትኩረት ወደ ኢየሩሳሌም ዞረ ይላል። ምንም እንኳን ሶዞሜን ባይቀበለውም መስቀሉ የተቀበረበት ቦታ ያመለከተው ከከተማዋ በስተ ምስራቅ ይኖር የነበረ አንድ አይሁዳዊ መሆኑ መሆኑንና እርሱም መረጃ ከትውልድ ወደ ትውልድ ሲተላለፍ ከነበረ መዝገብ ማግኘቱን እንደሰማምጽፏል። ጽፏል። ንግሥት ሌኒ ባደረገችው አስቸጋሪ ቁፋሩ መጀመሪያ ጌታ የተቀበረበት ዋሻ፣ ቀጥሮም ከእርሱ እልፍ ብሎ ሦስት መስቆሎች መገኘታቸውን ሶዞሜን ይተርካል። ከመስቆሎቹም ጋር የጲላጦ ጽሑፍ አብሮ መገኘቱንና የጌታ መስቀል ከሌሎች የተለየበትን ሁኔታ ከሶቅራጥስ ጋር ተመሳሳይ በሆነ ሁኔታ ድጋሚ ተርከዋል ንግሥት ለኒ በጎልጎታም በቤተልሔም በደብረ ዘይት አብያተ ክርስቲያናት አሰርታም እንዳረፈች ሶዞሜን ይተርካል። ብዙ የታሪክ ፀሐፊዎች ረፍቷን በ328 ዓመተ ምህረት አካባቢ መስቀሉ የተገኘበትንም በ326 ዓመተ ምህረት ያደርጉታል። በ457 ዓመተ ምህረት አካባቢ ያረፈው ቴዎዶሮት የተባለው የታሪክ ፀሐፊም የመስቀሉን የመገኘት ታሪክ ተመሳሳይ በሆነ መንገድም ያቀርበዋል። ንግሥት ኢሌኒ ለበረከት ያህል የተወሰነ ክፍል ወደ ቁስጥንጥንያ ከሞሷ ከሞሰዷ በቀር አብዛኛው የመስቀሉ ክፍል በብር በተሰራ መሸፈኛ አድርጋ በጉልጉታ ቤተ ክርስቲያን እንዲቀመጥ ለአቡነ መቃርዮስ ሰጣቸዋለች። ይህ መስቀል በተወሰነ ጊዜ እየወጣ ለመመኑ ይታይ እንደነበርና አንዳንድ መረጃዎችም እንደሚያመለክቱ ይነገራል። አንዳንድ መረጃዎች እንደሚጠቁሙት ከሆነ የመስቀሉ ክፍልፋዮች ወደ ተለያዩ ሀገሮች መወሰድ የጀመሩት በዚሁ ጊዜ ነበር ይባላል። ሞሪታንያ ቲክስተር በተባለ ቦታ የተገኘውና በ359 ዓ.ም አካባቢ የተጻፈው መረጃ የመስቀሉ ክፍልፋዮች ቀደም ብለው ወደ ሌሎች ሀገሮች መግባት እንደጀመሩም ያሳያል። ቄሎስ ዘኢየሩሳሌም መስቀሉ ከተገኘ ከ20 ዓመት ከ25 ዓመታት በኋላ በ348 ዓ.ም በጻፈው አንድ ጽሑፍ ላይ ዓለሙ በሙሉ በጌታችን መስቀል ክፍልፋዮች ተሞልቷል በማለት ተገልጦም ነበረም። ከዚህም ጋር እጸ መስቀሉ እየመሰከረ ነው፣ እስከ ዘመናችን ድረስ ይሄው እየታየ ነው። ከዚህም ተነስቶም በመላው ዓለም እየተሰራጨ ነው፣ በእምነት ክፍልፋዮችን እየያዙ በሚሄዱ ሰዎች አማካኝነት ብሏል። ዮሐንስ አፈወርቅ የመስቀሉን ቅንጣቶች ሰዎች በወርቅ በተሰራ መስቀል ውስጥ በማድረግ ምናንን በአንገታቸው ላይ ያስሩት እንደነበረም እጽፏል። በዛሬዋ አልጄሪያ በቁፋሮ የተገኙ ሁለት ጽሑፎች የመስቀሉ ክፍልፋዮች በአራተኛው መቶ ክፍለ ዘመን የነበራቸውን ክብርም ይናገራሉ። በ455 ዓመተ ምህረት በኢየሩሳሌም የነበረው ፓትራሪክ ለሮም ፖፕ ለሊዮን የመስቀሉን ቁራጭ እንደላከለትም ተመዝግቧል። በአውሮፓ ምድር የተዳረሰው አብዛኛው የመስቀሉ ክፍልፋዮች የተገኘውም ከባዛንታይን ነው ይባላል። በ1204 ዓመተ ምህረት በአራተኛው የመስቀል ጦርነት ጊዜ የዘመቻው ተካፋዮች በአረቦች ጦር ድል ሲመቱ ፊታቸውን ወደ ቁስጥንጥንያ አዞረው ከተማዋን አድባራቱንና ገዳማቱን ዘርፈዋቸዋል። በዚያም ጊዜ ተዘርፈው ከሄዱት ሀብቶች አንዱ ሌኒ ከኢየሩሳሌም ያመጣችው የመስቀሉ ግማድ ነበረ። ይህንን ግማድ እንደገና በመከፋፈል አብዛኞቹ የአውሮፓ አብያተ ክርስቲያናት ሊዳረሱት ችለዋል ይባላል። የወቅቱን ታሪክ ከመዘገቡት አንዱ ሮበርት ዲ ክላሪ በቤተ መቅደስ ውስጥ አያሌ የውድ ነዋያት ይገኙ ነበር ይላልም። ከእነዚህም መካከል ከጌታ መስቀል የተቆረጡ ሁለት ግማዶች ነበሩ። ውፍረታቸው የሰው እግር ያህላል ይላልም። ቁመታቸውም ስድስት ጫማ ያህል ነበር ብሏል። እስከ ስድስተኛው መቶ ክፍለ ዘመን ድረስ በኢየሩሳሌም ጎልጎታ የነበረው መስቀል በ614 ዓመተ ምህረት በፋርሱ ንጉስ ክሮስሪስ ሁለተኛ ተወሰደ። የፋርሱ ንጉስ ኢየሩሳሌምን በወረረ መስቀሉንና ፓትራሪክ ዘካርያስን ማርኮ ወደ ፋርስም ወሰዳቸው። እንደገና ወደ ኢየሩሳሌም የተመለሰው ህርቃን በ627 ዓ.ም ባደረገው ጦርነት ክሮስረስ ድል ሲሆን ር ቃል በመጀመሪያ ወደ ቁስጥንጥንያ ካመጣው በኋላ እንደገና ወደ ኢየሩሳሌም ወስዶ በቀድሞ ቦታው በጉልጎታ አስቀምጦት ነበረ። እስከ 10ኛው መቶ ክፍለ ዘመን ድረስ በኢየሩሳሌም በቀድሞ ክብሩ ቢቆይም አረቦች አካባቢውን እየተቆጣጠሩ ሲመጡ በኢየሩሳሌም የሚኖሩት ክርስቲያኖች መስቀሉን በ10 ዩሮ 9 አመተ ምህረት አካባቢ ሰውሩት ይባላል። ለ90 አመታት ያህል ያለበት ቦታ ተሰውሮ ከኖረ በኋላ በመጀመሪያው የመስቀሉ ጦርነት ጊዜ በ1090 9 ዓ ምት በተሰወረበት ወጥቶ እንደ ቀድሞ መታየት ጀመረም። ለሦስተኛ ጊዜም መጥፋቱ አነጋጋሪ ነበርም። በ1187 ዓም ባአቲን አውደውጊያ ሳልሃዲን የተባለው አያአረቦች የጦር መሬ የመስቀል ጦረኞችን ድል አድርጎ ኢየሩሳሌምን ሲቆጣጠር በዚያ የነበረው መስቀል መወሰዱን አንዳንዶቹ የታሪክ መዛግብቶች ይገልጣሉ። በኋላ ግን መስቀሉ የት እንዳለ እስካሁን ማረጋገጥ አልተቻለም። በወቅቱ የነበሩት የሮም ነገሥታት መስቀሉን ለማግኘት ከሰላሃዲን ጋር ብዙ ድርድር አድርገው ሳይሳካላቸው እንደቀረ ታሪክ ይናገራል። በአብዛኞቹ ጥንታውያን አብያተ ክርስቲያናት ዘንድ የመስቀሉ ክፍልፋይ እንዳለ ሁሉም ይናገራሉ። አንዳንዶቹ አለ የሚባለው ክፍልፋይ ከመዛባቱ የተነሳ የሚያነሱት ትችትም አለ። ጆን ካልቪን ሁሉም ክፍልፋዮች ከመስቀሉ የወጡ ከሆኑ እነዚህ ሁሉ ብናሰባ ቢያስራቸውም አንድ መርከብ የግድ ያስፈልጋቸዋል። ወንጌል ግን ይህን መስቀል አንድ ሰው እንደተሸክሞ ይናገራል ብሎ ነበረም። ይህንን የካልቪን ሂስ በተመለከተ መልስ የሰጠው ራውል ዲ ፍሊዮር በ1870 ዓ ም በዓለም ላይ አሉ በሚባሉት የመስቀል ክፍልፋዮች ላይ ጥናት አድርጎም ነበረም። ራውል መጀመሪያ የት ምን ያህል መጠን እንዳለ ካታሎግ አዘጋጅም። ከዚያም መጠናቸው አንድ ላይም ደመረም። በታሪክ እንደሚነገረው የመስቀሉ ክብደት 75 ኪሎ ግራም ጠቅላላ መጠኑም 178 ኪዩቢክ ሜትር እንደሆነ ነው። ራውል ያገኛቸው ያገኛቸው እናም አሉ የተባሉት ክፍልፋዮችም አንድ ላይ ቢደመሩም 0.004 ኪዩቢክ ሜትር ይሆናል እንደማለት ነው። በዚህም መሰረት ቀሪው 174 ኪዩቢክ የሚያለው ሜትር የመስቀሉ ክፍል ጠፍቷል ማለት ነው ብሏል። ግማደ መስቀሉ በኢትዮጵያ የኢትዮጵያ ኦርቶዶክስ ቤተክርስቲያን መዛግብት እንደሚሉት ደግሞ ግማደ መስቀሉ ወደ ኢትዮጵያ የገባው በ14ኛው መተ ክፍለ ዘመን በአጼ ዳዊት ዘመነ መንግስት ነው። በግሸን አምባ የተቀመጠው ደግሞ በአጼ ዘርዓ ያዕቆብ ዘመነ መንግስት ነው። ኢትዮጵያውያን ወደ ኢየሩሳሌም ያደረጉ የነበሩት ጉዞ የኢትዮጵያ ነገስታት የነበራቸውን ታዋቂነትና ወደ አገራና አገራን ተጉዞም የሰሩትን ስራ እንስንመለከት ኢትዮጵያ እስከዚያ ዘመን ድረስ ግማደ መስቀሉን ለማግኘት ትዘገያለች ብሎ ለማሰብም ይከብዳል። በኢየሩሳሌም የሚገኘው የኢየሩሳሌም ገዳም መስቀሉን ለወጣበት ቦታና ለጎለጎታ ያለውን ቅርበት አጼ ካሌብንም ከማግራው ዘመቻ በኋላም ዘውዳቸውን ለጎለጎታ ቤተክርስቲያን መላካቸው ስናይ ይህንን የመሰለ ቅዱስ ነዋይ ኢትዮጵያውያን እስከ 13ኛው መቶ ክፍለ ዘመን ድረስ አንዱን ክፋይ ሳያገኙት ቆዩ ለማለት ያስቸግራል። ኤርትሪያ ውስጥ ግማደ መስቀሉ አለበት የሚባል አንድ ገዳም መኖሩንም ሰምቻለሁ። ክርስትና በብሔራዊ ሃይማኖት ሃይማኖት ከሆነ በኋላ ነገስታቱ በሳንቲሞቻቸው ላይ የመስቀል ምልክት ማድረጋቸው፣ እንደ ንጉስ አርማ ያሉትን በበትረ መንግስታቸው ላይ መስቀል ማድረጋቸው፣ ከቀደምት ክርስቲያን ነገሥታት አንዱ የሆነው ንጉስ አፄ ገብረ መስቀል ተብሎ በሰየሙን ስናይ የመስቀሉ ነገር በኢትዮጵያ ውስጥ የነበረውን ቀደምት ታሪክም ያመለክተናል። በዛጉዌ ስርወ መንግስት ንጉስ አጼ ላሊበላ ስመ መንግስቱ ገብረ መስቀል መባሉን ሚስቱም ንግሥት መስቀል ክብራ መባሏን ከሰራቸው አስደናቂ ውቅር አብያተ ክርስቲያናት ላይ አናት አንዱ ቤተ ጊዮርጊስ በመስቀል ቅርጽ መሰራቱን ስናይ ኢትዮጵያውያን ከመስቀሉ ጋር ቀድሞ መተዋወቃቸው ያስገምተናል። በመሆኑም በዚህ ረገድ ላይ መዛግብትን የማገላበጥና የመመረመር ስራ የሚቀረንም ይመስላል። በአጼ ዳዊት ዘመን መጥቶ በአጼ ዘርዓ ያዕቆብ አማካኝነት በግሸን አምባ የተቀመጠው ግማደ መስቀል በይፋ የታወቀውና በነገሥታቱ ዲፕሎማሲያዊ ጥረት የመጣው ዋናው እንጂ የመጀመሪያው ነው ለማለት ያስቸግረናል። ታሪክ እንደሚነግረን ከሆነም አስቀድሞ በሰይፈ አርዕድ ዘመን በግብፅ ሱልጣንና በኢትዮጵያ ንጉሥ መካከል የተፈጠረው ችግር ለመፍታት የሉካን ቡድኑ ወደ ኢትዮጵያ መጥቶ እንደነበረ ይነገራል። የሉካኑ ቡድን መሪ የኢየሩሳሌም ፓትራሪክ አባ ዮሐንስም ነበሩ። ሉካኑ ወደ ኢትዮጵያ ሲደርሱ ያገኟቸው አፄ ዳዊትን ነበር። በሁለቱ ሀገሮች መካከል የነበረውን ችግር በውይይትና በስምምነት ፈትተው አስማሟቸው። አፄ ዳዊትም ግማደ መስቀሉን እንዲልኩለት የኢየሩሳሌሙን ፓትርያርክ አቡነ ዮሐንስ አደራላቸው። እርሳቸውም ከግማደ መስቀሉ ጋር ሌሎች ነዋያትንም ጨምረው ምጨምረው ላኩለት። በግብፅ ሱልጣንና በንጉሥ ዳዊት መካከል የተፈጸመው ስምምነት ለኢትዮጵያውያን ተሳላሚዎችና ነጋዴዎች ጥበቃ ማድረግን የሚያካትት ስለነበረ ግማደ መስቀሉን የያዙት የአጼ ዳዊት መልእክተኞች ያለ ችግር ኢትዮጵያ አገቡም። አንዳንድ የታሪክ ታሪክ መዛግብት አጼ ዳዊት ጥቅምት 9 ቀን በ1404 ዓ.ም ተምረት በድንገት ሲያርፉ ግማደ መስቀሉን በሱዳን ስናር ነበረ ይባላል። ከስናር ያነሱት አፄ ዘርዓ ያዕቆብ መሆናቸውን ይታርካሉ። ተክለ ጻዲቅ መኩሪያ ግን አጼ ዳዊት ወደ ኢትዮጵያ አስገብቶት በተጉለት ውስጥ ቤተክርስቲያን ሰርተውለት እንደነበረ ይናገራሉ። አፄ ዘርዓ ያዕቆብ የነገሱት በ1434 ዓመተ ምሕረት ሲሆን በነዚህም 30 ዓመታት አያሌ ነገስታት ተፈራርቀዋል። እነዚህ ነገሥታት ግማደ መስቀሉን ለመውሰድ ያልቻሉበት ምክንያት ማወቅም አይቻልም። ምናልባት ግን በነበረው የእርስ በርስ ሽኩቻ ተጠምደው ይሆናል ይለናል አንዳንድ ታሪክ፣ ሌሎች መዛግብት እንጂ በኋላኛው ዘመን ምናልባትም በአፄ ልብነ ድንግል የተጻፈው የአፄ ዘርዓ ያዕቆብ ዜና መዋዕል የግማደ መስቀሉን ነገር አይነግረን። ሌላው በታሪክ የሚነሳው ግማደ መስቀሉን የማውጣት ጥረት ሲሆን ይህም በ1851 ዓ.ም አፄ ቴዎድሮስ በጣም የሚወዷቸው ባለቤታቸው እቴጌ ምንትዋብ ከሞቱ ከአንድ ዓመት በኋላ ነው። ንጉሱ ቴዎድሮስ እቴጌ ምንትዋብን እጅግ የወዷቸውም ስለነበረ በመስቀሉ አማካኝነት ከሞት ለማስነሳትም አስበው እንደነበረ ታሪክ ይነግረናል። ይህንንም በወታደሮች ኃይል በማስቆፈር አስጀምረውትም ነበር። በመካከል ግን ከጉድጓዱ ኃይለኛ ሽታና ጢስ ወጥቶ ከቆፋሪዎቹ የተወሰኑት በመግደል አሳባቸውን ሰርዘው ባለቤታቸውን በግሸን አምባ ቀብረውም ተመልሰዋል። እኔም የትውልዱ አንድ አካል ነኝና የመስቀሉን እውነተኛ መገኛም አሰሳይን ወደ ግሸን ደብረ ከርቤም አቀናሁ። በሁሉ ክፍለ ሀገር፣ አምባሰል ወረዳ ውስጥ ግሸን ተራራም አናት ላይ የምትገኘው ቤተ ክርስቲያንንም ተጓዝኩኝ። ለዚህ ቤተክርስቲያን መግቢያ አንድ መንገድ ብቻ ነው ያለውም። የመንገድሽ ነገር አይወራ ተብሎ የሚነገርላትን ያምባሰል ተራሮች ወገብ እየታከኩኝ ከፍ ቢሉ በታላላቅ ቋጥኝ የታጠሩ በቁጥቋጦዎች የተዋቡ ከሰማዩ ጋር አፋቸውን ገጥመው የሚያወጉ ፀሐይን ያዘሉ ደመናን የተሸከሙ የሚመስሉ ተራሮችን ወደ ታች ቢመለከቱ ደግሞ ከመንገዱ በመቶ ሜትሮች ዝቅ ብሎ ለመጓዝ የሚያስደነግጡ ስምጥ ሸለቆዎችን መመልከት የተለመደ ነው። ዓለም የዳነበት መስቀል ምድራችን ካላት እጅግ አስደናቂ ታላቅ ሚስጥር የተገለጠበት የሚወዳደረው የሌለው ውድ ቃን በጉያዋ አቅፋ እጅግ በሚያስደንቅ የተፈጥሮ መልክዓ ምድር ውስጥ በክብር የተቀ መጠው መግነጢሳዊ አማናዊ ሃያሉ መስቀል በግሸን ረቂቅ ተራሮች ውስጥ በርከት ያሉ ቤተክርስቲያናትም አሉ። ይህ ክርስቶስ የተሰቀለበት ሃያሉ መስቀል ከየትኛው ይገኛል? በጊሼን ውስጥ ከሚኖሩ የቅድመ አባቶች ልጆች ዘር የሆኑ ሰዎችም ከስድስት መቶ ዓመታት በላይ በዚሁ የኖሩ አባቶቻችሁ ስለ መስቀሉ ምን ይላሉ ብዬ ማጠያየቄን ጀመርኩኝ። መረጃዎችንም እያሰባሰብኩ መልሱ ከግሸን አምባ ውስጥ በየትኛው ስፍራ አርፏል ለሚለው ጥያቄ መልሱን ወደ ማግኘትም ተጠጋሁ። የሚያስገርመው ብዙሃኑ እንደሚሉት ዛሬም ድረስ የመስቀሉም ኃይል ከተቀመጠበት ቤተክርስቲያን ጣራ ኃይለኛ ሙቀት ነገር ስለሚለቅ ቤተክርስቲያኑን ሲሰሩ ለነበሩ አናጺዎች ኃይሉን መቋቋም የማይችሉበት ፈተና ሆኖ ዛሬም ድረስ በርካታ አስደናቂ የሆኑ ታምራትን እንደሚሰራ የአካባቢው ነዋሪዎች ይናገራሉ። ይህ ፈለገ ጥበባት ነው። ያላችሁን ሀሳብ ማስተያየትና ጥቆማ በሀሳብ መስጫ ሳጥን ውስጥ አስቀምጡልን ዘንድ በትትና እየጠየቅን ፈለገ ጥበባትን ላይክና ሳብስክራይብ ሸርም በማድረግ ቤተሰባዊ ኃላፊነታችሁ እንድትወጡም በትትና እንጠይቃለን። ሰላም ለሁላችን ይሁን።